የወዳ ነገር ቀርሶ አንተ ምን ላታገኘ ነገር አንዴ ሱመያ ናገኘዋት አንዴ ምናምን እያል ተው እኮ። እኔም ብያለው ሱመያ ማለት ነው። እኔም ሀዩ በቅሸት ያኔ ሳታውቀው ድንገት አምልጧት ነዋራቸው የነገር መጣራት አለበት ብያለው። እኔም እና ሱመያም የልጆቼ ወንድም የሚሆናል መጣራት አለበት ሰኢዱን የሚመስል ልጅ የወለደ ያለች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እኮ ሰላም መጣችሁ። እንዴት ናችሁ ል አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላም ናችሁ ብዙ ትዘረፉ ይበንለኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሸር በማድረግም በረታቱኝ ከልብ ነው የማመሰግነው። እንደተለመደው ዛሬም ሱመያን ነው ይዤላችሁ የመጣሁት። ያው ሀዩ ትናንት ወዲያ ሱመያ በሱመያ የሰጠው ሲያረጋት ፌንት ነቅላ ነበር ነበርና ከዛ ድንገት ሳታውቀው ለምን ፌንት ተነቀልሽ ስላት፣ በደስታ ነው ታካይ ቀደም ጓደኛ ስትወልድ ፌንት ተነቀየ ነበር ስትር እንዴ እንዴት ጓደኛ ስትወልድ ፌንት ተነቀለ ስላት፣ ልጇ አንተን ስለሚመስል ብላ ነበርና አሁን ሱመያም ይህ ነገር ይጣራልን እንዴት ነው ሰይድን የመሰለው፣ ስለዚህ የልጆቼ ወንድም ይሆናል። አንቺ እየዞር ሻጣሪ እኔ ደግሞ አስተዋውቃለው። ልጆችን እየወለደችው የምትጠብቁ ወንዶች አቅልስጣችሁ ቅድስ ነው። ግን ሰኢድ ማለት ነው፣ ሱመያ፣ ሰኢድ ይህንን አላረገም። በቃ ሀያት ቃሽታ ነው እንጂ እውነት የሰኢድ ልጁ ነው አይደለም ማለት ነው። አረፍተል አባቱ ጓደኛው ማኛ የት ትሆንና፣ አባቱ ፍትል አባት ማለት ነው።

ጓደኛ አንተ ለሚመስል ልጅ ወልድ ያለች እያለች ማለት ነው። እና በቃ እኔ በቃ ነው ስለዚህ፣ ለፉት ብያለ ሱመያ ግን መጣራት አለበት የየልጆቼ ወንድም ይሆን አለ ሀዩ። በየርሽበት በጥፊ በየርሽበት፣ በቃ የሰይድ ልጅ ነው ማለት ነው አንቺ። ስለዚህ አንቺ በደንብ አጣሪ፣ እኔ ልጆችን አስተዋውቃለሁ ብላለች ሱመያ እና ያው እኔንአታገኙ ነገር ሀዩ እየፌንጠንቀሌ አይዞሽ፣ አብሽሬ እኔን መቼም ቢሆን አታገኙኝም እያለች ነው እና ሱመያ ማለት ነው እና ሀዩ በቃ ተደላዴ እየምርሽ ማለት ነው። መያ እየራቀች ነው የምትሄደው ተደላ በት ባል ራሱ የሀዩ እና የሀዩ ብቻውን ማለት ነው። መያ ተስፋ ቆርጣለች፣ ሄዳ አትፈልገውም። ደጋግማ የተናገረች ነው እንደማይገናኙና ሀዩ ማለት ነው። አትፍሪ፣ አይዞሽ፣ ጎራ በቂ ብቻንቺ ጸባዩን ስጥሽ እንጂ ጸባይ ከሌለ ግን ያመጣል ሌላ ማለት ነው። ሌላ ያገባስ ነው የሆነ ብትል ራሱ ሌላ ማግባት አይቀርም። ግን ጸባይ ታኛኮሽ በቃ ለጊዜው ላንቺ ብቻው ነው ማለት ነው እና ጸባይ ጸባይ ሰናይቱን ይልሻለሁ። ራሱ አሁን ራሱ ከዛኛው ቤት ውስጥ አይ፣ እዚህ ጋር አይ፣ አይደለም እኛ ጋር፣ እኛ ጋር አብረ አብሬ ሊደር አሁን አንቺ እውነት ነው ብመጣ ማለት ነው እኔ እና ሳይድ ምንታረቅ ማህላቹ አብሬ ካልተኛ እሪ ነው እንዲ። እናት እሪ ነው እንዲ እንጂ አሁን ሰይድ ሌላ ቤት ይዞኝ ሂዶ ወይ ደግሞ ልክ እንደ ሁለተኛ ሚስት ሽራ ሰና የመጀመሪያ እንደ መጀመሪያ ምስትነት ነው። አንቺ ቤት እኔ ሳይድ ያለበትን አቀሽ እኔ ያለውበት አቀሽ የት እንዳለ አውቀሽ ሰይድ ላድር ነው ብሎሽ እኔ ጋር ቢመጣ ሰላም አይሰጥሽ አተኝ እንቅልፍ ላይ ወስድሽ ታብጃለሽ እውነት የታ ብጃለች። ስለዚህ በቃ ሰኢድ አግብተሻዋል ላንችና ላንች ብቻ ነው መሆን ያለበት እንዴ። እኔ ስለምን ብዬ ጨጓሮ ይቁሰል ከአንጅ ጋር እና ሀዩ ያው እንግዲህ ስመያ አረጋግጣ ነግራሻለች የአንቺ መሆኑ ማለት ነው አትጠራጠሪ። በቃ ዘና ፈታፏ በይ በአነት ረኩያ ብትን በይ ጎባን መቼም የሚወድኛ ብዬ አላስብም ምናምን እያለች ነበር። አዋይ ጎባን ከሄድ የለውም እንዲ ምናልባት ከመቶ ሁለት ሶስት ኖር እንደው እንጂ ጎባ እንዳሆኑ ማለት ነው። ለዘኛይቱ ኸይር አያስቡ ማለት ነው። ያችን ለማረቅ ነው እንጂ እውነት ለማቅረብ የሚያስብ አይኖርም። ምናልባት እንዴው ትንሽ የተወሰነ ሊኖር ይችላል ምናልባት። እንጂ ሁሉም ሰው የበፊትም ሆነ የኋላይቱም የኋላይቱ ተብስባታል፣ የፊተኛይቱም አተስፋ ቆርጣ፣ በቃ እንደዚህ አንድ ሰው ኛ ኛ ኛ ኛ ተስፋ ቆርጣ ተተዋለች ያቺኛ አይቱ እንደ አዲስ ማለት ነው። ያቺን እስከጨራሹ ለማስተው የማትፈነቅለው ድንጋይ አይኖርም ማለት ነው። እና እውነት በኋላ የተደረጉት ናቸው እስኮለሌ የሚያረጋቸው ማለት ነው። ወይኔ ጉዴ! እኔስ አንዴ ስንዲያ ታስጠርብብኝም እንዲያ ታስጠርበኝም። አራብ አንድ ላንድ ሲሆን ነው ደስ የሚለው። እንግዲህ ባሌ ግድ ሲሆን ደስ ይላል።

እና በትላንትናው ቪዲዮ ያው እንደምትወደው አሳይታለች ማለት ነው። እንደዛ ፌንት ስትነገር ማለት ነው ማለት ነው። የደስታው ፌንት ያስነቀረች ስትል ማለት ነው። እና የልጁ ያው እንግዲህ እሱ ነው ይጣራ ያለች ነው የጓደኛው ልጅ ማለት ነው። ወይ አባት የለውም ለመሆኑ ነው ማለት ነው። እንደዚህ የሚያከራከረው ማለት ነው። እንዲህ እኮ ትልቅ እዲ ያኮ ነው። የሆነ ሴት ስትወልድ ልጅ ሽባሌ ነው መስራት ማለት እኮ ከባድ ከባድ ኃጢአት ነው ማለት ነው። እና ሀዩዬ ያው የምታወራውን አታውቀውም። ማ እንዴ ፈለገች ነው ዝም ብላ መወራወረው ማለት ነው። ያን ስታወራ የሆነ አታገናዝብም። እና እኔ እንጃ ብቻ ሀዩዬ እና ለማንኛውም ያው ሰኢድ የግልሽውን በቃ እንግዲህ ወዲያ ካልጨምረብሽ ስለያልፈልግም ባይ ባይ ይህ መች ሺ ስፋሽ ዲላ ዲል ሺ ብላለሽ ማለት ነው። እና ውድ ቤተሰቦች ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዲያትረሱ እንዲሁም ነባሮች ስለምታበረታት እጅግ ነው ማመሰግነው። ዛሬ ቪዲዮ እዚህ ድረስ ከደረስን ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።